ወንድሜ ቀጥታ ወደ ነጥቡ እንግባ። ስልክ ላይ አፍጥጠሃል። መልእክት ልከህ ደሊቨርድ ይላል፣ ከደቂቃዎች በኋላ ታዩ ይሆናል። ልብህ ትንሽ ይመታል፣ ምላሿን እየጠበቅክ ነው። ቀኑን ሙሉ ስትላላኩ ዋላችሁ። ስለ ቀኗ፣ ስለ ስራዋ፣ ስለ የቤት እንስሳዋ ጭምር ሁሉንም ነገር ታውቃለህ። ግን አንድ ጥያቄ ልጠይቅህ፣ ከሷ ጋር ናችሁ? እውነታ ይሄ ነው፣ አንተ የእሷ የሜሴጅ ጓደኛ ሆነሃል። እሷ ስትደበር የምታወራው፣ ስታዝን የምትጽፍለት ቀኑን ሙሉ ይሁንታና እውቅና የምትሰጣት ሰው ሆነሃል። ግን ቀጠሮ ላይ እየወጣች ያለችው ከሌላ ሰው ጋር ነው። ብዙዎች በራስ ተማመን ይሉሃል። እኔ ግን ዛሬ የምነግርህ የተለየ ነገር ነው። ችግሩ በራስ መተማመን አይደለም። ችግሩ የጨዋታ ሜዳውን ሙሉ በሙሉ መሳትህ ነው። ዛሬ ቴክስት ማድረግ ብቻውን ለምን መስብን እንደሚገድልና አንተም ሳታውቀው እንዴት ወደ ጓደኛ ቀጠና አዘግት ውስጥ ራስን እየከተትክ እንደሆነ በስነ ልቦናዊ ማስረጃ አሳያለሁ። እስኪ አንድ ነገር ልንገር። አብዛኞቻችን ግንኙነት የሚፈጠረው በንግግር ነው ብለን እናምናለን። ይሄ እውነት ነው፣ ነገር ግን ቴክስት ማድረግ እውነተኛ ንግግር አይደለም። እንደ አውሮፓውያን አቆጣጠር በ1967 ፕሮፌሰር አልበርት ሜህራቢያን አንድ ታዋቂ ጥናት አደረጉ። ጥናቱ እንዳሳየው ከሆነ ፊት ለፊት በምንነጋገርበት ጊዜ የምንናገራቸው ቃላት የሚያስተላልፉት መልእክት 7 ፐርሰንት ብቻ ነው። የድምጻችን ቃና 38% ይይዛል። የቀረው ደግሞ 55% የሰውነት እንቅስቃሴያችን ማለትም የአይን ላይን እይታ፣ ፈገግታና የእጅ እንቅስቃሴን ይይዛል። አሁን ሜሴጅን አስበው። ከነዚህ ውስጥ 93% የሚሆነውን የመግባቢያ መሳሪያን እያጠፋ ነው። የድምፅ ቃና የለም፣ የአይን ላይን እይታ የለም፣ ያቺ በራስ መተማመን ያለባት ፈገግታ የለችም። ያለህ 7% ቃላት ብቻ ናቸው። ይባስ ብሎ በሜሴጅ የምትፈጥረው ነገር መሳሳብ ሳይሆን መለመድ ነው። አንተ ለሷ የምትገምት ትሆናለህ። አንጎላችን አዲስ እና ያልተጠበቁ ነገሮችን ይወዳል። ይህ ዶፓሚን የተባለውን የደስታ ኬሚካል ያመነጫል። አንተ ግን ሁሌም እዛው ነህ፣ ሁሌም በስልኳ ላይ፣ ሁሌም እንዴት ዋልሽ እያልክ ነው። አንተ ለሷ ማሳወቂያ ወይም ኖቲፊኬሽን ብቻ ሆነሃል። የቤንጃሚን ፍራንክሊን ኢፌክት የሚባለ የስነ ልቦና መርህ አለ። ይህ መርህ እንደሚለው ከሆነ አንድ ሰው ላንተ ጥሩ ነገር እንዲያደርግልህ ስታደርግ አንተን የበለጠ የመውደድ እድሉ ይጨምራል። ምክንያቱም አንጎላቸው ይህን ነገር ያደረግኩለት ስለምወደው መሆን አለበት ብሎ ራሱን ያሳምናል። በሜሴጅ ግን አንተ ነህ ሁሌም ፌቨር የምታደርገው ወይም ደግሞ ይህንን ውለታ የምትውለው። ጊዜህን፣ ትኩረትን፣ ስሜታዊ ድጋፍን በነፃ እየሰጠህ ነው። እሷን አንተ ምንም አይነት ኢንቨስትመንት እያፈሰሰች አይደለም። ወንድሜ፣ ሜሴጅ ልክ እንደ መዶሻ ነው። መዶሻ ሚስማር ለመምታት እንጂ ቤት ለመቀባት አትጠቀምበትም። ሜሴጅ የተሰራው ላጭር ግልጽና ተግባራዊ መረጃ ልውውጥ ነው። ዋናው አላማው ቀጠሮ መያዝ ነው። አንተ ግን ሜሴጅን እንደ ዋናው የመሳሳብ መድረክ እየተጠቀምክበት ነው። ይሄ ትልቁ ስህተት ነው። እውነተኛ መሳሳብ የሚፈጠረው መገኘት ሲኖር ነው። ኢምቦዲድ ኮግኒሽን የሚባል ጽንሰ ሀሳብ አለ። ይሄ ማለት አእምሯችን የሚሰራው ከአካላዊ ተለይቶ አይደለም። እሷ በአካል ስታይ ያንተን መገኘት፣ ቁመትህን፣ ድምጽህን፣ የምታሸተውን ሽታ፣ በራስ መተማመንህን ሁሉንም በአንድ ላይ ነው የምትገመግበው። ያኔ ነው እውነተኛ ኬሚስትሪ የሚፈጠረው። በሜሴጅ አንተ የማትታይ ወይም አብስትራክት ብቻ ነህ። በእውነተኛው ዓለም ግን ልምድ ነህ። ሴቶች የሚሳቡት ለልምድ ወይም ደግሞ ኤክስፒሪየንስ ነው እንጂ ለአብስትራክት አይደለም። እስኪ በንክኪ የሚተላለፍ መረጃ ላይ እናተኩር። ይሄ ብዙ ጊዜ የማይነገር ነገር ነው። በጥናት እንደተረጋገጠው በአጋጣሚ የሚመስል አክብሮት የተሞላበት የእጅ ንክኪ ለምሳሌ ቀልድ ስትናገር ክንዷን ነካ ማድረግ ከመቶ ቃላት በላይ መተማመንና መቀራረብን ይፈጥራል። ይህ በሜሴጅ ፈጽሞ የማይቻል ነው። ስለዚህ ሜሴጅ መጠቀም ያለብህ እንዴት ነው? አንደኛ ግንኙነት ለመጀመር፣ ሁለተኛ ቀልድ ለመለዋወጥ፣ ሶስተኛ ቀጠሮ ለመያዝ። እዚህ ቦታ አሪፍ ቡና እንዳለ ሰምቻለሁ ሐሙስ አምስት ሰዓት ላይ እንገናኝ ለማለት ጨዋታው አለቀ። ከዛ በላይ ከቀጠልክ እየተሸነፍክ ነው። እሺ አሁን ከባድ እውነት ልንገርህ። አንተ ሜሴጅ በመላክ እንዳትቀየመኝ እንዳላጣት ብለህ የምታስብ ከሆነ ቀድሞውንም አታታል። በራስ መተማመን ማለት እሷ ትወደኛለች ማለት አይደለም። በራስ መተማመን ማለት እሷ ብትጠላኝም እኔ ደህና ነኝ ማለት ነው። ይህንን በራስ መተማመንህን በሜሴጅ ማሳየት አትችልም፣ በድርጊት እንጂ። ከሷ ጋር ለቀናት ወይም ለሳምንታት ሜሴጅ ከተላላክ በኋላ ነገር ግን በአካል ለመገናኘት ካልጠየቅካት አንተ ለሷ እያስተላለፍክላት ያለው መልእክት አንችን በአካል ለመጋፈጥ እፈራለሁ ወይም ያንችን ያህል ዋጋ የለኝም የሚል ነው። ስልኩን አንሳ፣ ደውል። አዎ ደውል። መደወል በጣም ደፋርና የተለየ ያደርግሃል። ድምፅህን ስትሰማው ያ ቅድም ያልነው 38 በመቶ የድምጽ ቃና ይመለሳል። በራስ መተማመንህን፣ መረጋጋትህን በድምጽህ ታስተውላለች። ሰላም ብለህ ስሟን ጠቅሰህ ሜሴጅ መጻፍ ሰልችቶኛል፣ ሐሙስ ወይም አርብ አመሻሹ ላይ ለአንድ ሰዓት ተገናኝተን ቡና ብንጠጣ ደስ ይለኛል። የትኛው ቀን ይመችሻል በላት። የምርጫ ፓራዶክስ የሚባል የስነ ልቡና መርህ አለ። ለሰዎች ብዙ ምርጫ ስትሰጣቸው የመወሰን አቅማቸው ይቀንሳል። ምን መስራት ትፈልጊያለሽ ወይም መቼ ይመችሻል ብለህ ስትጠይቃት ስራ እየሰጣሃት ነው። ይልቁንስ መሪሁን አንድ ቀን እንገናኝ አትበል። ሐሙስ ስድስት ሰዓት ላይ እዚህ ቦታ እሆናለሁ መተች ተቀላቀይኝ በል። ይሄ ወሳኝነት ይባላል። ወሳኝነት ደግሞ እጅግ በጣም ማራኪ ባህሪ ነው። ስራዋን እያቀለልክላት ነው። እሺ ቀጠሮ ያዝግ። አሁን ምን አሁን ነው ሜሴጅን እንደ እውነተኛ ኤክስፐርት የምትጠቀምበት። ከቀጠሮ በፊት አላማ እሷን ማዝናናት አይደለም። አላማ ጉጉት መፍጠር ነው። የዛይጋርኒክ ኤፌክት የሚባለውን አስታውስ። ይህ ማለት አእምሮአችን ያላለቁ ወይም ደግሞ ያልተቋጩ ነገሮችን ካለቁት ነገሮች በበለጠ ያስታውሳል። ከቀጠሮ በፊት በሜሴጅ ሁሉንም ነገር አትንገራት። ታሪኮችን አታበላሽ። ይልቁንስ ክፍት አድርገህ ተወው። ለምሳሌ በነገራችን ላይ ስለምታወሩት አንድ ነገር ትጠቅስና አንድ በጣም የሚያስቅ ነገር ትዝ አለኝ ስንገናኝ አስታውሽኝ እነግርሻለሁ ትላታለህ ከዛ ሌላ ለሐሙስ ለቀጠሯችሁ ቀን ማለት ነው ትንሽዬ ፈተና እያዘጋጀሁልሽ ነው ተዘጋጅ ትላታለህ አየህ አሁን እሷ ስለ አንተ እያሰበች ነው ምን ሊሆን ይችላል እያለች ነው ሁሉንም ማረጋገጫ በስልክ አልሰጠሃትም ጉጉት እንዲኖራት አደረግ እንጂ ሌላ ምሳሌ ልስጥህ አይ ይሄ እንኳን ምሳሌ አይደለም ይሄ ህግ ነው ያነሰ በተናገርክ ቁጥር የምትናገረው ነገር የበለጠ ዋጋ ይኖረዋል። አንተ ሁሌ የማትገኝ መሆን የለበህም፣ ነገር ግን ቢዚ ወይም በስራ የተጠመድክ መሆን አለበህ። ህይወት ሊኖር ይገባል። ቀኑ ሙሉ ሜሴጅ የምትልክ ከሆነ ህይወት እንደሌለህ ነው የምታሳየው። አላማህን ግልጽ አድርግ። አንተ ጓደኛዋ መሆን አትፈልግም። አንተ አላማ ያለው ወንድ ነህ። ሴቶች ደግሞ አላማ ካለው ወንድ ጋር መሆን ይወዳሉ። የማያልቅ የሜሴጅ አዘግት ውስጥ ከተቀረቀረ ወንድ ጋር አይደለም መሆን የሚፈልጉት። እንግዲህ ወንድሜ ምርጫ አንተ ነው። የእሷ የሜሴጅ ጓደኛ፣ ዲጂታል ዳያሪ፣ ወይም ኖቲፊኬሽን መሆን ትችላለህ። ቀኑን ሙሉ ስልክ ላይ እያፈጠጥክ ለምን አይታው እንዳልመለሰችልህ እያሰብክ ጉልበትን ማባከን ትችላለህ። ወይም ደግሞ ስልኩን አስቀምጠህ እንደ ወንድ እርምጃ መውሰድ ትችላለህ። ሜሴጅን ቀጠሮ ለመያዣ መሳሪያ ብቻ ተጠቅመህ እውነተኛውን መሳሳብ፣ እውነተኛውን ኬሚስትሪ በእውነተኛው ዓለም ሄደህ መፍጠር ትችላለህ። ዋጋህን አሳያት። ቃላትን በተግባር አስደግፍ። ነገሮች እንዲከሰቷት ጠብቅ እንዲከሰቱ አድርግ እንጂ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ዋጋ እንደሰጠህ ካመንክ ቪዲዮውን ላይክ አድርገው፣ እንዲሁም ደግሞ በእንደዚህ አይነት የቴክስት ሜሴጅ ችግር ውስጥ ለገቡ ጓደኞች ቪዲዮውን ሼር አድርግላቸው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ አድርግ። ሰላም።